ትንኞች ከሚተላለፉ በርካታ ገዳይ በሽታዎች ወባ አንዱ ሲሆን፣ በሰዎች ላይ ወባን የሚያስከትሉ አምስት የፕላስሞዲየም ጥገኛ የተውሳክ ዝርያዎች አሉ። ከእነዚህም ዝርያዎች መካከል ሁለቱ ፒ ፋልሲፓረም እና ፒ ቫይቫክስ ከፍተኛውን ስጋት ይፈጥራሉ። ፒ ፋልሲፓረም እጅግ ገዳይ የሆነው የወባ ጥገኛ የተውሳክ ሲሆን፣ በአፍሪካ አህጉር በስፋት ይገኛል። ፒ ቫይቫክስ ከሰሃራ በታች ካሉ የአፍሪካ ሀገራት ውጭ ባሉ አብዛኞቹ ሀገራት ዋነኛው የወባ ጥገኛ ተውሳክ ነው። የዓለም የወባ ሪፖርት እንደሚያሳየው የአፍሪካ ቀጠና ከዓለም አቀፉ የወባ ስርጭት ከፍተኛ ድርሻ እንዲያዘ ቀጥሏል። እንደ ኢሮፓውያኑ አቆጣጠር በ2023 አፍሪካ ከጠቅላላው የወባ ተጠቂዎች 94 በመቶ እና ከሟቾቹ 95 በመቶ መኖሪያ ነበረች። በአህጉሩ በወባ ከሞቱት ሰዎች መካከል 76 በመቶ የሚሆኑት እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ናቸው። ወባ በየአመቱ በዓለም ላይ ከ600 ሺህ ሰዎች በላይ ለሞት ይዳርጋል። ነገር ግን በሽታውን ለመከላከል ደማችንን ለወባ ትንኞች መርዛማ ማድረግ ብንችልስ? ይህ ሐሳብ ሳይንሳዊ ልቦለድ ቢመስልም በሳይንስ ትራንስሌሽናል ሜዲሲን መጽሔት ላይ በታተመ ጥናት ሳይንቲስቶች ኒቲሲኖን በመባል የሚታወቀው መድኃኒት የሰውን ደም ለትንኞች እጅግ መርዛማ ሊያደርግ እንደሚችል ሪፖርት አድርገዋል። ይህም በአንጻራዊነት ኒቲሲኖን በዝቅተኛ መጠን ከወሰዱ ታካሚዎች በተወሰዱ የደም ናሙናዎች የተመገቡ ትንኞች በጥቂት ሰዓታት ውስጥ እንዲሞቱ አድርጓል። ከዚህም በላይ መድኃኒቱ የመጀመሪያው መጠን ከተሰጠ በኋላ እስከ አስራ ስድስት ቀናት ድረስ ውጤታማ ሆኖ እንደሚቆይ ታውቋል። በአሁኑ ወቅት የትንኞችን ቁጥር ለመቀነስ እና በዚህም የወባን ስርጭት ለመቀነስ የተለያዩ ዘዴዎች ጥቅም ላይ ይውላሉ። ከእነዚህም አንዱ አይቨር ሜክችን የተባለ ጸረ ጥገኛ ተዋሲያን መድኃኒት መጠቀም ነው። ትንኞች ይህንን መድኃኒት የያዘ ደም ሲመገቡ ለሞት ይዳረጋሉ። ነገር ግን ተመራማሪዎች እንደሚሉት ይህ መድኃኒት አካባቢን የሚበክል ሲሆን ሰዎችንና እንስሳትን በጥገኛ ተዋሲያን ምክንያት ለሚመጡ በሽታዎች ለማከም በብዛት ጥቅም ላይ ሲውል ለመድኃኒቱ መላመድ አሳሳቢ እየሆነ መጥቷል። በነፍሳት የሚተላለፉ በሽታዎች ስርጭት ለማስቆም አንዱ መንገድ የእንስሳትንና የሰዎችን ደም ለእነዚህ ደም ተመጋቢ ነፍሳት መርዛማ ማድረግ ነው ሲሉ የኖትርዳም ዩኒቨርሲቲ የባዮሎጂ ሳይንስ ተባባሪ የምርምር ፕሮፌሰር የሊቨርፑል የትሮፒካል ሕክምና ትምህርት ቤት የክብር አባልና የጥናቱ ተባባሪ መሪ ሊ ሄንስ ተናግረዋል። ሊ ሄንስ የእኛ ግኝቶች ኒቲሲኖንን መጠቀም እንደ ወባ ያሉ በነፍሳት የሚተላለፉ በሽታዎችን ለመቆጣጠር ተስፋ ሰጪ አዲስ ተጨማሪ መሳሪያ ሊሆን እንደሚችል ይጠቁማል ያሉ ሲሆን፣ ይህ መድኃኒት በተለምዶ ሰውነታቸው ታይሮሲን የተባለውን የፕሮቲን ገንቢ አካል ወይም አሚኖ አሲድ በአግባቡ መዋድ ለማይችሉ እንደ አልካፕቶኑሪያ እና ታይሮሲኒሚያ ታይፕ ዋን ያሉ በዘር የሚተላለፉ በሽታዎች ላለባቸው ታካሚዎች ያገለግላል። መድኃኒቱ የሚሰራው ፎር ኤች ፒ ፒ ዲ የተባለውን የኢንዛይም አይነት በመግታት ነው። ይህንን መግታት በሰው አካል ውስጥ ጎጂ የሆኑ የበሽታ ተረፈ ምርቶች እንዳይከማቹ ይከላከላል። ሆኖም ትንኞች ይህንን መድኃኒት የያዘ ደም ሲመገቡ በእነሱም አካል ውስጥ ያለውን ይህንኑ ኤች ፒ ፒ ዲ ኢንዛይም በመግታት ነፍሳቱ ደሙን እንዳይፈጩ ያደርጋል። ይህም በፍጥነት እንዲሞቱ ያደርጋቸዋል። አልካፕቶኑሪያ የተባለ በሽታ እንዳለባቸው የተረጋገጠ አራት ሰዎች ለጥናቱ የደማቸውን የለገሱ ሲሆን ደሞ በበርካታ የአፍሪካ ሀገራት ወባን በማሰራጨት በዋነኛነት ለምትታወቀው የአኖፊለስ ጋምቢያ ዝርያ ሴት ትንኞች ተሰጥቷል። ተመራማሪዎቹ ትንኞችን ለመግደል ምን ያህል የመድኃኒቱ መጠን እንደሚያስፈልግ የመረመሩ ሲሆን ውጤታማነቱን ከጸረ ጥገኛ ተዋሲያን መድኃኒት ከሆነው አይቨር ሜክቲን ጋር አነጻጽረዋል። ኒቲሲኖን በሰው የደም ዝውውር ውስጥ ከአይቨር ሜክቲን የበለጠ ረጅም ጊዜ እንደሚቆይ ታይቷል። እንዲሁም ሁሉንም እድሜ ያላቸውን ትንኞች ወባን የማስተላለፍ እድላቸው ከፍተኛ የሆኑትን በደም የገፉትን ጨምሮ ብቻ ሳይሆን ለባህላዊ ጸረ ተባይ መድኃኒቶች የተላመዱ ጠንካራ ትንኞችንም መግደል ችሏል። የጥናቱ አዘጋጆች እንዳብራሩት መድኃኒቱን የተመገቡ ትንኞች በመጀመሪያ የመብረር ችሎታቸውን ያጡ ሲሆን፣ ከዚያ ሞተዋል። ኒቲሲኖን በራሱ ከወባ በሽታ እንደማይከላከል መስተዋል ያስፈልጋል። ሆኖም ግን መድኃኒቱ ትንኞችን እንቁላል ከመጣላቸው በፊት በመግደል የበሽታውን ስርጭት ሰንሰለት እስከሚበጠስበት ደረጃ ድረስ በሽታ አምጪ የሆኑትን የትንኝ ቁጥሮች ሊቀንስ ይችላል። ዶክተር ሄንስ ለወደፊቱ ለትንኝ መቆጣጠሪያ ኒቲሲኖንን እና አይቨርሜክቲንን እያፈራረቁ መጠቀም ጠቃሚ ሊሆን ይችላል ብለዋል።